አሌክስ ስህተት ሰርተሃል። ስህተት መስራት አልነበረበትም። አሌክስ ስለ ገንዘብ በዋል ማውራት አልነበረበትም። ምክንያቱም ስለ ፍቅር ብቻ ብታወራ ኑሮ ይሄ ሁሉ አይመጣብም ነበረ። ምክንያቱም ስለ ገንዘቧ ምንም ነገር የሚያመለከትክ ነገር የለው። እንደፈለገች ታድርጎ። እሱን ልትቆጣጠር የምትችለው ስታገባ ብቻ ነበረ ግን ሰላም ሰላም፣ እንዴት ናችሁ? ደህና ናችሁት ወይ? የሮማን ቻናል ተከታዮች በሙሉ እንደምን አላችሁ? ጤና ያለው እግዚአብሔር ይመስገን። ቻናሌ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ኮሜንታችሁ ላይም አስቀምጡ አስተያየታችሁን። ማድረ ላይክ አድርጉ፣ ሰብስክራይብም አድርጉ፣ ሁላችሁም ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት በጣም ሀሳብ ሀሳቦችን፣ ሀሳባችሁን አስቀምጡ። እንደራሴ ሀሳብ ነው የራሴን አስተያየት እሰጣችኋለሁ ማለት ነው። እንግዲህ የፈሰሰውን ነገር ማታፈስ አይቻልም ማለት ነው። አንዴ ጨለጠው ጨልጧል ማለት ነው እና እንደዚሁ እንደምትመለከቱት ነው እና ህይወት ብለን ስንጀምር ስናስበው ጊዜ አስበንበት ካልጀመር ነው መልሰን ያ ነገር ማግኘት አንችልም ማለት ነው። ስለዚህ እንደምትመለከተው ሁለት እናትና ልጅ መሀል ፍቅረኛ ማጋጨት ሰሞኑን እንደተሰማን እንደምንሰማ ነው እንዳያችሁት ነው እና ሰሞኑን እኔ እንደኔ አሌክስ ጥፋተኛ ነው ብዬ አስባለሁ። ማለት ነው ምንድ ነው እናትዬ ትክክል ናት። እኔ በልጇ በኩል እናት ትክክል ናት። እና ምንድ ነው አሌክስ እንትና ማለት አልነበረበትም። ስለ ገንዘቧን የዚችን ልጅ ገንዘቧ ማንም ሰው ይሄ ማለት አልነበረበትም። ስህተቱ እዚህ ጋር ነው። ስለ ገንዘብ ማውራት አልነበረበትም። አንተ ሲጀመር እዚህ ገንዘቡ የፈለገች ታደርጎ ገና ነው እኮ። አሁን ፍቅረኛ ሞች ናቸው። ስለ ገንዘቧ ልታወራው ለእሷ ልታስቦ አይገባም። ምንም ማፍቀርና መውደድክን ታማኝነትህ ነበር ማሳየትም የነበረበት። ሁለተኛ ደግሞ እናት፣ እውነቴን ነው የምነግራችሁ እናታችሁ የሴት እናት ካልወደዳችሁ ሴቷ ብቻ መውደዱ ምንድን ነው? ምንድን ነው ጥርቁሙ? እስከ እኔ ልጠይቃችሁ፣ ሴት ብቻ ወደዳችሁትና ቤተሰቧን አንጣልታችሁ እንዴት አድርጋችሁ አብሮ ልትኖሩ ነው? ሴቶቹም የወንድ እናት የወንድ ቤተሰብ ጣልታችሁ፣ ወንድ ብቻ አፍቅራችሁ፣ ወንድ ብቻ ወዳችሁ እንዴት ልታደርጉ ነው? ይሄ ሊሆን አይገባም። ግዴታ ነው የልጅ እናት የራሳችሁ እናት አድርጋችሁ መውደድ አለበት። እዚጋ አሌክስ በጣም ቸኩለሃል። በቃ በጣም ንግግር ላይ በጣም ተናጋሪ መሆን የለብህም። አፍቃሪ አዳማጭ ነው መሆን ያለበት። ይሎ የሀገሬ ልጆች ወንዶች ወደፊት ማለት ስታፈቅሩ በተለይ ማለት ውጭ ሀገር ያላችሁ ግንፍል ግንፍል የሚያደርግን ነገር አለ እና እንደዚያ ግንፍል ግንፍል ማለት የለብንም። እናት ግዴታ ነው። እናታችሁ ስትነካ እናንተ በሌላ ወንድ ልጅ መታ እናታችሁ ብትሰደብ፣ ወይን እናታችሁን ቢያቆሽሹ ደስ ላችኋል አይላችሁም። አደለ የን ሴት እናትም የማንኛውም እናት እንደዚህ እናት እናት፣ በደሃም ትሁን ሀብታምም ትሁን ምንም ትሁን እናት እናት ናትና፣ የፍቅረኛ እናታችሁን እንደራሳችሁ እናት አድርጋችሁ አክብሩ፣ ውደዱ፣ አክብሩ በቃ ግዴታ ነው ማክበር፣ ግዴታ ነው በቃ። ችግር እንኳን ከፈ ብፈጠራችሁ ባትወዳችሁ እንኳን መጠየቅ ነው። ማዘር ምንድን ነው? ለምንድን ነው እርሶ እንዲሆኑት? ለምንድን ነው እኔ እኮ እንዲነኝ? እንደዚህ ብላችሁ የራሳችሁን ጸባይ፣ ያ እናቱን ማስረዳት አለባችሁ። ከጠላችሁ ማለት ነው እንጂ እና ሴቷን ብቻ ወዳችሁ የሴት እናት ቤተሰብር ላይ አሪቀዋለሁ ብላችሁ እንትና ማለት የለባችሁም። ይሄ ለትዳራችሁም ዘለቄታ አይሆንም፣ አይዘልቅም። ፍቅር ብላችሁ ፍቅር በቃ አንድ ቀን ቤተሰብ ግድ ነው ልጄ ብላ እናት ልጁን ማሰብ ግድ ነው። ምን ማለቷ ግድ ነው። ስለዚህ መጀመሪያ መውደድ ያለባችሁ ቤተሰብ ፈቃደኛ መሆኑን መጠየቅ አለባችሁ፣ የእሷን ቤተሰብ። አንዳንድ ጊዜ ደግሞ ሴቶች ልንጋራችሁ ሴቶች ስለ እናታችሁ ድክመትን ለምታፈቅሩ ፍቅረኛ አታውሩ። ስለ እናታችሁ ድክመት ማለት ነው። በቃ ቆንጥጣችሁ ታሳድጋችሁ፣ ጠጥታ ታሳድጋችሁ፣ ሰግራ ታሳድጋችሁ፣ ምንም ሆና ታሳድጋችሁ። የመጣው ወንድ እናቴ እንዲህ ናት፣ እናቴ እንዲህ ናት በሉ በቃ የያለፈን ላይፍ። የራሳችሁ ላይፍ አውሩ፣ የራሳችሁ ላይፍ። የኔ ጀስት ቤተሰብ ይጠየቃል። በመጠኑ ስለ ቤተሰብ ሁኔታችሁን ታስረዳላችሁ፣ አለቅ እድገታችሁን ታስረዳላችሁ፣ አለቅ። ከዛ በላይ የሚያስፈልጋችሁ ህይወታችሁን ማውራት ያለባችሁ እንጂ እናታችሁ ሰከረች፣ እናታችሁ ውጭ አደረች፣ ምን ሆነች ስለ እናታችሁ አይመለከተውም። ማንም ወንድ መጥቶ የሚያፈቅረው ስለ እናቴ ሳይሆን ስለ እኔ ነው የሚያገባው ማለት ነው። ስለዚህ ሴቶች ስለ ቤተሰባችሁን ገበና ብዙም ለም ለሚያፈቅራችሁ ወንድ ይሄን ያክል ቤተሰባችሁ እስክንቃችሁ ድረስ ማድረስ የለባችሁም። እና ደግሞ ወንዶችም አትቾክሉ ለንግግር፣ ለመናገር ለምን አልናገርም ብላችሁ አትቾክሉ። አስተዋይ መሆን አለባችሁ፣ መብሰል አለባችሁ። እሺ፣ እንትና እናቶቹን ማክበር አለባችሁ፣ የአማቻችሁን ማክበር ይኖርባችኋል። ሴቶቹም እንደዛው ነው እና እናት ለልጅ እንደፈለገች ነው ግድ ነው እናት ለልጄ ይሆናል ብላ እናቶች እኮ ማለት ይታዝባሉ። ስታወሩ ራሱ ትዝብታለሁ። ሴቶም እንደዛው ነው። የወንድ እናት ሴቷ ትታዝበዋለች። ይ ልጆች ያትሆነልህም ይላሉ። ለምን የምንለያዩት ለምንድን ነው? አብዛኛው ብዙ ጊዜ የምንለያዩዋል፣ አለም ሳትግባቡ ይገቡበታል። በቃ ቤተሰብ ገቡሰብ ደግሞ መጥቶ ጣልቃ ይገቡና ከዛ ትዳሩ ምን ይሆናል? ይበተናል ማለት ነው። በጉልበት ወይም ደግሞ ተረግዞ ወይም ደግሞ እንደዛ ምናምን ይገባል። እና መጀመሪያ ሁለታችሁም የእናታችሁን እናት፣ የሱ እናት፣ የራሳችሁን እናት ከዛ እንደው እንድጠያየቁ ማድረግ አለባችሁ። በቃ እነሱ መዝማ ዝምድና መፈጠር ፍላጎት አላቸው። የላችሁ ፍላጎት ከሌላችሁ፣ እናንተም የራሳችሁን ነገር ማሰብ ቆመ ብላችሁ ማሰብ ነው። እናቴና የእሱ እናት የእኔ እናትና የእሱ እናት ሀሳባቸው ፍላጎት ዝምድና ካልፈለጉ፣ ግዴታ አብሬ መዘለቅ የለብኝም። ማንም ይበልጥላችሁ ቤተሰብ ነው። ብትወርቁም ቤተሰብ ነው። ያለ ቤተሰብ እውነቴን የምነግራችሁ ትዳር ትዳር አይመስላችሁ። ያለ ቤተሰብ ትዳር ወንድም አባት የእሱ አባት የእሱ አባት አንድ ዕለት ሲሆኑ በጣም የጣፈጠ ትዳር ነው። ምናል እንጂ ያለ እነሱ ትዳር አይጣፍጥም። እውነቴን የምነግራችሁ ሴቶች ስታፈቅሩ ወንዱ ልጅ ቤተሰባችሁ እናታችሁ መውደድ አለበት። እናታችሁ እንደራሱ አድርጎ ማክበር አለበት። ይሄም ማወቅ አለባችሁ መጀመሪያ ማለት ነው። ሴቷም ደግሞ የወንዱ እናት እንደ ራስሽ እናት አድርገሽ መውደድሽና ማክበርሽም ማወቅ አለባችሁ። ስለዚህ እናት ቤተሰብ፣ ቀድማችሁ ማክበር ያለባችሁ እናት ነው። ግን መጋጨት ያለ ነው። ከእናት ጋር አይጋጭም ባል። የሴት ባል ከእናት ጋር አይጋጭም እሳቸው ይመክራቸዋል፣ ይገሠጻቸዋል፣ ይቆጣቸዋል። እና ደግሞ መልካም ሴቶቹን ወደ ጥሩ ነገሮች ነው መምከር አሪፍ ነገሮቹ ሀሳብ መስጠት ነው እንጂ ፖለቲካ ማስተማር ተገቢ አይደለም። የማይሆን ነገር የማይሆን ነገር ስለ እግዚአብሔር ቃል ማስተማር የፍራ እግዚአብሔር እንዲኖር ማደረግ መገጸስ ነው እንጂ አለባል አለባችሁ ወንዶች እንጂ ማለት ነው። እንትና የማይሆን ነገሮቹን ለፍቅረኛቸው አስቀምጣቸው ማውራት የለባቸውም። ዛሬ ይሄን ልላችሁ መጥቻለሁ። ቻናሌ ሰብስክራይብ ላይክ አድርጉ እንዳትረሱ።